ውድ የቆሮንጦስ ሚዲያ ተከታታዮች እንደምና ሰነበታችሁ፣ እንዴት ቆያችሁ? እንደየመኖሪያ አካባቢያችሁ ሰላም እግዚአብሔር ይዛላችሁ። አሜን። በዚህ ቪዲዮ ይዤላችሁ የመጣሁት ድንቅና ታላቅ ቃላት የማይገልጸው የሚመስጥ ፍጹም መንፈሳዊነትን የተላበሰ ቀልብን ስቦ አካለ ስጋን በማሳረፍ ለነፍስ አሴትን በመስጠት በግርምት እጅን ካፍ የሚያስጭን ውብና ማራኪ ጥንታዊ ቤተ መቅደስ ይዣችሁ እጓዛለሁ። ተከተሉኝ። በዛሬ ቪዲዮ ደግሞ ታሪኩን ከምንጩ በሚል ርዕሰ ጉዳይ ነው የማስቋኛችሁና አብራችሁን ብትቆዩ ብዙ ታተርፉበታላችሁ። በተለይ የኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች የሆናችሁ ይህ ቦታ ለእናንተ ምን ያህል መንፈስን የሚያረካ እንደሆነ ልትረዱ ልትገነዘቡበት የምትችሉት ቪዲዮ ሆነና አብራችሁን ቆዩኝ። በጥንቱ ወሎ ክፍለ ሀገር የፊደል መቅረጫና መፈጠሪያ የሆነው የሊቃውንት እንዲሁም የጀግኖች ማዕከልና መናገሻ ስፍራ ወደሆነ አማራ ሳይንት እንጓዛለን። ጉዞው አድካሚ ነውና በመንፈስም በአካልም ተዘጋጅታችሁ ተከተሉኝ። እኔም መንገድ ለመምራት ራሴን አዘጋጅቻለሁ። ነገሩ እንዲህ ነው በ360 ዓ ተመስረሳተመሥርታ ስትኖር የነበረችውን ቤተ መቅደስ በ517 ዓ ም አጤ ገብረ መስቀል አሻሽ ለዋታል አገልግሎት ላይ ሳለች ቅዱስ ያሬድና አቡነ አረጋዊ ከትግራይ ተነስተው ወደ ጣና ባሕር በመጡበት ወቅት የቅኔ አገር ነውና አማራ ሳይንትን እንቃኘው ብለው ባቀኑበት ከቦታው ደርሰው ከቅኔ መምህር ከዮሐንስ ገብረ ገብላዊ ዘንድ ተገናኝተው ቅኔውን ተቀኝተው በዚሁ ገዳም አድረው አጼ ገብረ መስቀል በነበረበት ወቅት ደብረ ቅዱሳን ብሎ የገዳምነት ደረጃ ስም ሲሰጣት ጻድቁ አቡነ አረጋዊ ጸበል አፍልቀው ጸበሉ እስካሁን ድረስ ብዙ ታምራትን እያደረገ ይገኛል። ቅዱስ ያሬድም አመስግኗት የእጇን ድጓ ሰጥቷት ሄዷል። ከዚህም ጊዜ ጀምሮ የሊቃውንት መፍለቂያ ሆና ቆይታለች። በዚህ መሠረትም ቅዱሳን ገዳሟን ገዳሟን ስሟን ኤላ ብለው ጠርተዋታል። ከዩዲት ጉዲት በኋላ አባ በጸሎተ ሚካኤል ታሪኳን ሰምተው ከስልሳ ስድስት ቅዱሳን አባቶች ጋር መጥተው እንደገና አቅንተዋታል። ወደ ቀደመ ነገር ስንመለስ ወፋምጪ ማርያም ለምን ተባለች? ወፋምጪ ማርያም የተባለችበት ምክንያት ከጎረምሳ ልጅ የወለደች አንዲት ጋለሞታ በደሏንና ኖሯን ለመደበቅ ስትል የተወለደው ልጅ የገዳሙ አስተዳዳሪ ነው በማለት ለገዳሙ አገልጋዮች እንኩ ልጃችሁን ትላቸዋለች። የገዳሙ አስተዳዳሪ በመንፈሳዊ ተጋድሎ የበረቱና የበረቱ ነበሩና ይህ ሕፃን ይመስክርብኝ ብለው ተናገሩ። በዚህም ጊዜ የአርባ ቀኑ ሕፃን እናቱ ካዘለችበት አፍ አውጥቶ አውርጅኝ ብሎ በመካከላቸው ቆመ። የአርባ ቀኑ ሕፃንም እንዲህ ብሎ ተናገረ የመኖክሴ አይደለውም፣ የገሌ የተባለ ጎረምሳ ልጅ ነኝ ብሎ ተናገረ። የእርሷንም ነውር ገልጦ መኖክሴውን አባት ነውር የሌለባቸው መሆኑን መስክሯል። በዚህ ዕድሜ ያለ ጨቅላ በተለምዶ የሚናገር ባይሆንም በእግዚአብሔር ኃይልና ስልጣን በጊዜው የሆነ ታሪክ ነው። መኖክሴውም ቀጥለው ይህ አልበቃ ብሏቸው እንደው ከሰው ልጅስ ይልቅ እስኪ እንስሳትም የዱር አውሬዎች ይመስክሩብኝ ብለው ይህንን ቃል የሰው ልጅ ወፍ ይመስክርብኝ ብለው ወፋ አምጪ አንቺ ማርያም ብለው በተናገሩ ጊዜ ወፏ ብር ብላ መታ እንደ ሕፃኑ መስክራ በመሄዷ ወፋ አምጪ ማርያም ተባለች። ስሟ እስከ አሁን በዚህ ምክንያት መጠሪያ እንደሆናት ሲወርድ ሲወራረድ እዚህ እንደደረሰ አካባቢው ላይ የሚገለገሉ ብዙ ተአምራት የደረገላቸው በክርስቲያኑ የሚያውቁት ሐቅ ነው። በዚች ገዳም እስከ ዘመናችን ድረስ በዚህ ቃል ተጠቅሶ የማያልቅ ታምራትን አድርጋለች። ብዙ ቅዱሳን የባረኳትና የመቤታችን ተአምር የሚነገርባት ልዩ ማራኪ ገዳም ናት። በገዳሙ የተለያዩ የትምህርት አይነቶች ይሰጥባት ነበር ቢሆን ይሰጥባት የነበረ ቢሆንም፣ አሁን ባለንበት ወቅት ግን አገልግሎት አሰጣጡ እንደ ጥንቱ አይደለም። ምክንያቱ ደግሞ በበጀት እጥረት ምክንያት ሊቃውንቱ ከቦታው የሉም። ትምህርት አስተምሮም ተቋርጧል። ቦታው ግን እጅግ ሰላምና ጸጥታ የሰፈነበት መንፈስ አርቆ ራስን በጥሞና ለመግዛት እና ከእግዚአብሔር ጋር ለመነጋገር ሱባኤ ለመያዝ የሚያስችል ፍጹም መንፈሳዊ ድባብ ያለው ቤተ መቅደስ ነው። ወፋምጭ ቅድስ ማርያም በቤተ መቅደስ እንኳ የሰው ልጅ በርካታ የዱር እንስሳ በሰማይ የሚበሩና በምድር የሚርመሰመሱ በሰላምና በፍቅር ሊኖርባት የሚያስችል አጸድ ያለው ቦታ ነው። የአካባቢው መልክዓ ምድርም ለመግለጽ የሚያስቸግር የራሱ ተፈጥሯዊ አቀማመጥ ያለውና ውብ ነው። እኔ በዓይኔ መመልከት ችያለሁ። ይኸው እንኳችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ መጨረሻው ሰዓት ከቅዱሳን ሐዋርያት ሊለይ የሚችልበት ጊዜ እንደደረሰ ሲያውቅ አስተምሮ ሲጨርስ በዓለም ሳለው ብዙ መከራ እንዳለባችሁ ነግሮ አይዟችሁ አታስቡ ሰላሜን ተውላችኋለሁ ብሏቸው ነበር። የእርሱ ሰላም ሁሌ ጸንቶ የሚቆየው ከዓለም ውካታና ግርግር ተለይተው ባሉ በቅዱሳን ሞሬሪያ እንዲህ ባለ ቦታ ነው። ይህንን በመጽሐፍ ቅዱስ ስንመለከተው ዮሐንስ 14 27 ሰላምን ተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጠ አይደለም። ልባችሁ አይታወክ አይፍራም ብሏቸው ነበር። ይህንም ብሏቸው እንደነበረ ስንመለከት አሁንም በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስርዓት መሰረት የጥሞና ጊዜ ለማንኛውም ምእመን የሚያስፈልግና ቀኖና የሚወሰድበት ከዓለም ውካታ የተለየ ስፍራ በተለያዩ ቦታና አካባቢዎች በቅዱሳን አባቶች ተዘጋጅተው እግዚአብሔር ይመሰገንበታል። ቅዱሳን ጻድቃን ይታወሱበታል። የቅዱሳንና የጻድቃን ጸሎት እግዚአብሔር ኃይል አለው። ይህንን በመጽሐፍ ቅዱስ ስንመለከት ገዳማውያን አባቶች ያዕቆብ አምስት 16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ የጻድቃን ጸሎት በስራው እጅግ ኃይልን ታደርጋለችና ይለናል ይቺ ባለ ታሪክ ገዳም በአሁኑ አወቃቀር በአማራ ክልል ደቡብ ወሎ ሀገር ስብከት አማራ ሳይንት ወረዳ 01 ቀበሌ 10 ኪሎ ሜትር ርቀት ላይ ወፍ አምጪ ማርያም ትገኛለች የቤታችን ቃል ኪዳንና በረከት ከሁላችን ጋር ይሁን። ውድ ቤተሰዎች በቆይታችሁ እንደተደሳችሁ ተስፋ አለኝ። ኦርቶዶክሳውያን ስለ ሃይማኖታችሁ ግንዛቤ የሚሰጥ ሲሆን የኢትዮጵያውያን ወገኖቼ የሀገራችሁን ሁለንተናዊ ገጽታ መረዳት ያስችላችኋል ብዬ ተስፋ አለኝ። ለዛሬው አበቃውኝ። ቸርን ቆይ። ውድ የሀገሬ አርሶ አደር የሚሄዱበትን ቦታ እተው እኛ መንገድ ጠፍቶ ነበርና በዚህ መልኩ ከፊታችን እየቀደሙ እየመሩ ጥሻ ለጥሻ እያቆራረጡ ወደ ቤተ መቅደሱ አቅጣጫ ሲወስዱን ስመለከት የአገሬ ሰው ምን ያህል አሁንም ቢሆን ሩሩና ቅን እንደሆነ ለመረዳት መቻል ሰው መሆን ብቻ በቂ ነው። እንዲህ አይነት ስራ በከተማ ውስጥ ይካሄዳል ብዬ ሳስብ፣ ምንም ማንም ሰው ይህን ሊያደርገው አይችልም። የሚሄድበትን ቦታ ትቶ ይህን ሁሉ መንገድ ይህንኑ ተራራ ይህንኑ ሻ አቆራርጦ ወደ ሰው ለመምራት የሚያደርግ ማንም ሰው ይኖራል ብዬ አልገምትም። ከጥቆማ በቃላት ከመናገር ውጭ በዚህ መልኩ መስዋዕትነት ይከፍላል ብዬ የማስበው ሰው አይኖርም። ነገር ግን ውዱ የሀገሬ አርሶአደር በዚህ መልኩ ዛሬም ልቦናቸው ቅን መንፈስ የተሞላበት ፍጹም እምነት ያላቸው ፈሪያ እግዚአብሔር ያደረባቸው ናቸውና እንደዚህ አድርገው መርተውን ከቅድስት ድንግል ማርያም ገዳም ከደጇን ድንዘርስ አድርገውናል። እናንተም አሁን ስትደርሱ አብረን ስንደርስ የምታዩት ገዳም ምን ያህል ይህን ሁሉ ግን ቦታ አቆራርጥ ስንደርስ ምን ያህል ውብ ድንቅ እንደሆነ ቤተመቅደሱ ስታዩ ትመሰክራላችሁ። አብራችሁን ቆዩ፣ ብዙ ነገር ታተርፉበታላችሁ። እንስሳት እንኳን ሳይቀሩም በግቢዋ ውስጥ በቤተመቅደሷ ዙሪያውን እንዴት እንደሚርመሰመሱ ስታዩ ሰላሙ ምን ያህል አስተሳችና መሳጭ እንደሆነ ትረዱትበታላችሁ፣ ታትርፉበታላችሁ። እግዚአብሔር አምናክ ወዶና ፈቅዶ ከዓለም ጫጫታ ርቆ እንደዚህ አይነት መንፈሳዊ ቦታ ወስዶ የተባረከ የተቀደሰ ጸሎት የምናደርግበት ጊዜ እግዚአብሔር ያምጣልን። ሁላችሁም በያላችሁበት ቦታ ሁሉ ሰላም እግዚአብሔር ይረዛላችሁ። አብራን እንቆይ።

ውደ ቆሮንቶስ ሚዲያ ተካታዮች እንግዲህ በዚህ መልኩ ከሚቤታችን ከቅድስተ ቅዱሳን ኒጸ ንጹሀን ቤዛዊት ዓለም ቅድስት ድንግል ማርያም ደጅ ደርሰን ተባርከን ጸሎታችንን ማድረሰን ሁሉንም ነገር አከናውነን በሰላምና በጤና ወደ በዓታችን ለመመለስ የወረድነውን ቁልቁለት እና ዳገት እንደገና ተመልሰን ለመውጣት ይህንን ሰበርባራ መንገድ ለመጓዝ እየተገደድን እንገኛለን። ጉልበት በዳገት ይለግማል ይላሉ አባቶችና፣ እያለከለከን ጉልበታችን ብርክ ይዞት ይህን ሰበርባራ መሬት እያቆራረጥ ነው እንገኛለን። እናንተም በምታዩት መልካ ምድር እንደምትደሰቱ አምናለሁኝ። በጣም ደስ የሚል መልካ ምድር ነው። አድካሚ ቢሆንም ለድካማችንን ሁሉ ምንም ያህል ያልተሰማን፣ ምክንያቱም ከመጣንበትና ካየነው ነገር አንጻር ይህንንም ጉልበት የሚያደክመውን መንገድ ምንም ሳይመስለን እየወጣ ነው እንገኛለን። አይን ደፋሪ፣ አይን ፈሪ ልብ ደፋሪ ላሉ አባቶቻችንና አይናችን ፈሪ ቢሆንም ልባችንን ደፋር በማድረግ የእግዚአብሔርን ቸርነት ከአጠገባችን አድርገን የሚታችን ምልጃና ጸሎት ታክሎበት የቅዱሳን መላእክት ቅዱሳን ሰማዕታት ጸሎትና ረሬት ረርቶን ካለት ከሁሉ ቦታ ተቀድሰን እየተመለስ እንገኛለን። አሁን ባለፈው ጊዜ ካስቃኘዋችሁ ከተድባ ማርያም ስንመለስ ነውና እዚህ ቦታ የገባ ነው። አማራ ሳይንት ባለብዙ ታሪክና ዘርፈ ብዙ ቅዱሳን ያሉበት ቦታ ነው። ቅዱስ ታሪክ ያለበት ቦታ ነው። በጣም ብዙ ትውፊቶች፣ ታሪኮች ያሉበት ቦታ ነው። የፊደል መቅረጫ ቦታ ነው። ፊደል የተነገረበት ነው። አማርኛ ቋንቋ የተፈለሰፈበት ቦታ ነው። እናንተም ከዚህ ታሪክ ብዙ የምታውቁት ነገር ይኖራል ብዬ አስባለሁ። አብረን እንቆይ። ቸር ሁኑ።